ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል። ይህ አዲስ መረጃ በተለይ ደግሞ ወደ ሀገር አሜሪካ ይወስደናል ዶናልድ ትራምፕን የተመለከተ አንድ በጣም አስገራሚ መረጃ ወጥቷል በተለይ ደግሞ ዶናልድ ትራምፕ እና የዶናልድ ትራምፕ አድሚኒስትሬሽን በጣም ያስደነገጠ ጉዳይ ሆኗል ዶናልድ ትራምፕ ሲነሱ ከዋይት ሀውስ በጥቂት ሜትሮች ርቀት ውስጥ በሚገኘው የአሜሪካ ፓርላማ ኮንግረስ ፊት ለፊት አንድ ያልተጠበቀ ሀውልት ተተክሎ ተገኝቷል። ይህም ፕሬዚዳንቱንና የዋይት ሀውስ ሰዎችን በእጅጉ ያስደነገጠ ሆኗል። የአሜሪካ ሲክሬት ሰርቪስም ይህንን ሀውልት አንስተው ከአካባቢው በፍጥነት እንደሰወሩት ተነግሯል ማለት ነው። ለመሆኑ ዶናልድ ትራምፕ እና ሲክሬት ሰርቪስ እንዲሁም ደግሞ ሌሎቹም የዋይት ሀውስ ጭፍራዎች ለምንድነው የደነገጡት የሚለውን እና ያለን የጄፍሪ እና ደግሞ የዶናልድ ትራምፕ ግንኙነት ምን ይመስላል፣ ነዚህ እነዚህ ሁለት ሰዎች ሀውልትስ ከዋይት ሀውስ በሚገኘው ፍለፊት ቦታ ላይ የተሰራው ለምንድን ነው፣ እሳቸውን ስለምን አስቆጣቸው የሚለውን ሚስጢር እንፈትሻለን ማለት ነው። ጠቃሚ የሆኑ ስላገኘነው ነው መረጃውን ወደ እናንተ አምጥተነዋል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። አብራቸውን ስለምትሆኑ ከወዲሁ እናመሰግናለን። እንደተለመደው በከበረ ስጦታችሁ በላይክ በኮመንት በሼር እስከመጨረሻው አብራቸውን ዘለቀው፣ ሰናይ ቆይታ ይሆንላችሁ። ፎክስ ኒውስ በሰፊው እያስነበበው ነው። ይህንን ክስተት በ205 መስከረም 24 ትላንት ማለት ነው ሴፕቴምበር 24 ማታ ላይ ሰላም ነበረ ሰፈሩ። ጠዋት ሲነሱ ነው እንግዲህ እንደዚህ ሆኖ የተገኘው። በዋሽንግተን ዲሲ በሚገኘው ናሽናል ሞል በኮንግረስ እና በዋይትሀውስ አቅራቢያ የ12 ጫማ ከፍታ ያለው ሀውልት ተተክሎ ተገኝቷል። ይህ ሀውልት በብሮንዝ ቀለም የተሸፈነ ከፎም እና ሽቦ የተሰራ የዶናልድ ትራምፕ እና የጀፍሪ ኤፕስታይን በ2019 በእስር ቤት የሞተው ሰው ማለት ነው። የግብረስጋ ወንጀል ተጠርቃሪ የነበረው ሰው ማለት ነው። የዚህን ሰውና የዶናልድ ትራምፕን ሀውልት አቆመው። ሀውልቱም እጅ ለእጅ ተያይዘው በደስታ ሲሳሳቁ የሚያሳይ ነው። በሀውልቱ ላይ ቤስት ፍሬንድ ፎሬቨር የሚል ርዕስ ተጽፏል። ይህ በጣም ትልቅ ፖለቲካ ትኩሳት የነበረ ነው በወቅቱም አሁንም ደግሞ ይህ ነገር እንዲቀሰቀስ የፈለጉ አካላት ይሄን አድርገዋል የተባለ ነው። በታችኛው ክፍል ላይ ያለው ጽሁፍም በቅርጹ ስር ባለው ቦታ ላይ በባለ ደህንነት ወር የትራምፕና የኤፕስታይን ጠንካራ ጓደኝነትን እናከብራለን ይላል። ይህም ማለት እንግዲህ እነሱን ለመወረፍ የተደረገ እንደሆነ ነው የተነገረ ያለው። በጣም ከፍተኛ የሆነ የፖለቲካ ትኩሳትን ቀስቅሷል። በተጨማሪም በኤፕስታይን ተጠቅሶ በሃምሳኛ ልደት በዓል ላይ ትራምፕ የጻፈው ተብሎ የተጠቀሰ ደብዳቤ ተካቷል። ትራምፕን በእጅጉ ነው ይሄ ነገር ያስቆጣው። ምክንያቱም ከዚህ ሰው ጋር ትራምፕ አብሮ እንደሚሰራ ንክኪ እንዳለ አለው። በጣም በርካታ ነገሮች ይነሱበታል ማለት ነው። ይሄ ሰው እንግዲህ በወሲብ ቅሌት ዘብጥያ የወረደና በዛው እንደ ሞት የተነገረ ሰው ነው። ሀውልቱ በሲክሬት ሃንድ ሼክ በተባለ ድርጅት ተዘጋጅቶ በናሽናል ፓርክ ሰርቪስ ፈቃድ ነው የተተከለው። እስከ መስከረም 28 ድረስ እንዲቆይ ታቅዶ ነበረ። ነገር ግን በተተከለ በቀጣዩ ቀን ማለት ነው ማታ ነው የተከሉት እንግዲህ፣ ከዛ በኋላ ጠዋት ላይ ነው ሰላማዊ የነበረ ቦታ ጠዋት ላይ ነው እነ ዶናልድ ትራምፕ ሲነሱ ያዩ። መስከረም 25 ጠዋት የአሜሪካ ፓርክ ፖሊስ ሀውልቱን በፍጥነት አስወግዶታል። በመኪና ተጭኖ ተወስዷል። በጣም የበርካቶችን ትኩረት ስቧል። የውስጥ ጉዳይ ሚኒስትር ዲፓርትመንት ኦፍ ዘ ኢንቴሪየር ሀውልቱ ያልተፈቀደ በማለት እንደተወገደ ገልጻል ይህን ተከትሎ ዘ ሲክሬት ሀንድ ሼክ ድርጅት ይህንን እንደ ሳንሱር ተቃውሞ አድርጓል። የነፃ ንግግር መብት መጣሱን በመግለጽ በፎክስ ኒውስም የፊት ገጽ ላይ ሰፊ ዘገባ ነው ሀውልቱን አካቶ ታትሞ የወጣ የነበረው። ዋይት ሀውስ ሰራተኞች በሕዝብ መካከል ደግሞ ከፍተኛ የሆነ ድንጋጤን አስከትሏል። ሀውልቱ በግልጽ የፖለቲካ ማስታወቂያ ነበር። በተለይ ትራምፕ ከኤፕስታይን ጋር ያለው ታሪካዊ ግንኙነትን በማጉላት የሕዝብና የፖለቲካ ትኩረትን ለመሳብ የታሰበ ነገር ነበረም። እንግዲህ ዶናልድ ትራምፕ ስለዚህ ሀውልት በቀጥታ በማህበራዊ ሚዲያ ላይ እንደ ኤክስ ወይ ደግሞ የራሳቸው ትሩዝ ሶሻል ሚዲያቸው ወይ ደግሞ በይፋ ንግግር ችግር እስካሁን ይህንን መረጃ እስካጠናቀርንበት ጊዜ ድረስ አልተናገሩም። ነገር ግን የዋይት ሀውስ ቃል አቀባይ በሱ በኩል በቲኤምዜድ እና በታይም መጽሄቶች የተጠቀሰ ምላሽ ተሰጥቷል። ሊበራሎች ገንዘባቸውን በማንኛውም መንገድ ማባከን ይችላሉ፣ ነገር ግን ይህ የትራምፕንና ኤፕስታይን ግንኙነትን ለመግለጽ አዲስ አይደለም። ትራምፕ ኤፕስታይን በ2004 ከማራ ላጎ ክለብ በአግባቡ አባሮታል፣ ምክንያቱም ኤፕስታይን ተገቢ ያልሆነ ባህሪ ስለነበረው። ዲሞክራቶችና ሚዲያ ኤፕስታይንና ተግባራቱን ለአመታት መከላከል ሲችሉ ምንም አላደረጉም። አሁን ትራምፕ የኤፕስታይን ፋይሎችን በመፍታት ፍትህን እያረጋገጠ ነው የሚል ማስተባበያ ሰጥተዋል ማለት ነው። ነገር ግን ትራምፕ ይህን እንዳላደረገ ደግሞ በጣም በርካታ ሰዎች እየተናገሩ ነው። በዚህም እየወነጀሉት ነው ትራምፕን። ይህ ምላሽ ትራምፕ ሀውልቱን እንደ ፖለቲካዊ ጥቃት እንደሚመለከተው ያሳያል ማለት ነው። ከኤፕስታይን ጋር ያለውን ግንኙነት እንደ ተራ ጓደኝነትና በ2004 እንደተቋረጠ ነው ያብራራው። በተጨማሪም ዲሞክራቶችና ሚዲያዎችን በመውቀስ የፖለቲካ ተቃውሞን ያስተካክላል እያለ ነው። በተለመደው የትራምፕ ስልት መሰረት በኤክስ መድረክ ወይ ደግሞ በትሩ ሶሻል ሚዲያ ላይ ተመሳሳይ መልእክት ያስተላልፍ ይችላል ተብሎ ይጠበቃል። ይህንን እንደ ሊበራል ፕሮፓጋንዳ በመግለጽ ደጋፊዎቹን ለመቀነስ ሊሞክርም ይችላል። ለምሳሌ በ2024 የፍሎሪዳ ጎልፍ ክለብ ግድያ ሙከራ ላይ ትራምፕ ማለት ነው። ትራምፕ በኤክስ ላይ ራዲካል ግራና ኮርፖሬት ሚዲያ በማለት ተቃውሞ አሳይቶ ነበረ እና ተመሳሳይ አቀራረብ ለዚህ ሀውልት እንደሚጠቀምም ይጠበቃል። ግን እስካሁን ድረስ ምላሽ አለመስጠቱ በጣም በርካቶች እየተነጋገሩበት ነው። ምክንያቱም ትራምፕ ቀጥታ ነው ምላሽ የሚሰጠው እሱን የተመለከተ ጉዳይ ካለ። ይሄ ሀውልትም በአሜሪካ የፖለቲካ መልክዓ ምድር ውስጥ ከፍተኛ ውዝግብንና ድንጋጤን ፈጥሯል። በተለይ በ2024 ምርጫና በ2025 የትራምፕ ሁለተኛ ፕሬዚዳንትነት ጊዜ ለመጀመሪያ ጊዜ ያለውን ውጥረት አባብሷል ማለት ነው። ይህም የፖለቲካ ጉዳዮች በሰፊው እየተነሱ ነው። አንደኛ የኤፕስታይን ግንኙነት እንደገና መነሳቱ አንድ የተደበቀ ሚስጥር አለ እየተባለ ነው። ሀውልቱ ትራምፕ ከኤፕስታይን ጋር ያለውን የ1990ዎቹ ና የ2000 ዎቹ መጀመሪያ ጓደኝነት በአሳዛኝ መልክ አቅርቧል። በ1990 እውነት በማራላጎ ፓርቲ ላይ ትራምፕ ና ኤፕስታይን በቪዲዮ ተመዝግበው ነበር ና በ2002 ደግሞ ትራምፕ ኤፕስታይን ጥሩ ሰው ብሎ ገልጾት ነበረ። ይሄ ሀውልት ይህንን ግንኙነት በማጉላት በ2024 ና በ2025 የኤፕስታይን ፋይሎች መፍታ ሰዓት ዙሪያ ያለውን ውዝግብ አጠናክሯል። ትራምፕ በ2024 የምርጫ ዘመቻ ወቅት የኤፕስታይን ደንበኞችን ዝርዝር ለመፍታት ቃል ገብቶ ነበረ። ነገር ግን በ2025 የጁላይ የኤፍቢአይ ሪፖርት ኤፕስታይን በራሱ እንደተገደለና የደንበኞቹን ዝርዝር እንደሌለ ተደምድሟል። ስለዚህ በሜጋ ወይ ደግሞ ሜክ አሜሪካ ግሬት ኤጌን ደጋፊዎች መካከል ከፍተኛ የሆነ ተቃውሞ አስነስቷል። ሞቱ እንደገና ደግሞ ትራምፕ በዚህ ጉዳይ ላይ አርቆ አለመሄዱን በጣም ብዙ ሚስጥሮች እንዳሉት ነው እየተነገረ ያለው ከዚህ ከሞቱ ጀርባም ትራምፕ እንዳለ አንዳንድ የኮንስፓይሬሲ ቲዎሪ ተንታኞች እየተናገሩ ነው። ከዚህ ሰው መሞት ጀርባ ማለት ነው፣ አብረውም ነበረ ይህንን ነገር የሚሰሩት ማለት ይሄ ሰውዬ በተለይ በወሲብ ቅሌት በጣም በከፍተኛ ሁኔታ ነው ስሙ የሚነሳው። ለዛም ነው ዘጥ እያወረደው። ስለዚህ የእሱ አባሪ ተባባሪ ነው ትራምፕ እየተባለ ነው። ስለዚህ አሁን ትራምፕን ለመጣል የሚሄዱበት ርቀት ነው ይህን ነገር እንደገና ከሞተበት እየቀሰቀሱት ያሉት ተብሎ እየተነገረ ነው። ይሄ ሀውልት ታዲህን ጉዳዩ በከፍተኛ ሁኔታ አጉልቶ ተጨማሪ ውዝግብን ፈጥሮ ተሞክሯል ማለት ነው። በኤክስ ላይ እነ ኤሎን መስክና ሌሎች ተጽዕኖ ፈጣሪዎችም የኤፍቢአይ ሪፖርትን ሽፋን ብለው ገልጸውታል። ሀውልቱ ይህንን ክርክር የበለጠ አቀጣጥሎታል። የነፃ ንግግር ወይ ደግሞ የነፃ ፕሬስ የሚሉት እና ሰይ ሳንሱር ክርክርም ተነስቷል። የናሽናል ፓርክ ሰርቪስ ሀውልቱን በፍጥነት ያልተፈቀደ በማለት ማስወገዳቸው በሲክሬት ሀንድ ሼክ ድርጅትና ና በነፃ ንግግር ተሟጋቾች መካከል ተቃውሞ አስነስቷል። ድርጅቱ ይህንን እንደ ሳንሱር ገልጾ የአሜሪካ መንግስት የፖለቲካ መግለጫዎችን ለመክታት እንደሞከረ ተናግሯል። በኤክስ መድረክ ላይ ደግሞ ይህ ጉዳይ በሁለቱ የፖለቲካ ካምፖች መካከል ከፍተኛ የሆነ ክርክርና ንትርክን ፈጥሯል። የትራምፕ ደጋፊዎች ሀውልቱን እንደ ተገቢ ያልሆነ ፕሮፓጋንዳ ሲገልጹ፣ ተቃዋሚዎቹ ደግሞ እንደ ነጻ ንግግር መብት ሲደግፉ የኤፕስታይን ጉዳይና የፍትህ ጥያቄዎችን በማጉላት አንስተውታል። ምክንያቱም ይህ ሰው መሞቱም እንደገና ደግሞ ከሱ ወንጀልም ጀርባ በጣም ብዙ ፍትሄ የጎደላቸው ነገሮች አሉ እየተባለ ነው። በዚሁም ልክ የህዝብና የሚዲያ ሽፋንም ከፍተኛ ሆኖ ተገኝቷል። በኤክስ ገጽ ላይ፣ በኢንስታግራም በሌሎች ማህበራዊ ሚዲያዎች ላይ ሀውልቱ በሰፊው እየተወራበት ነው። በተለይ ደግሞ በሜጋ ደጋፊዎች መካከል እንደ ሊበራል ተንኮል ወይ ደግሞ ተቃውሞ አድርገው አይተውታል። በሌላ በኩል የትራምፕ ተቃዋሚዎች ሀውልቱን እንደ ኤፕስታይን ጉዳይና የፍትህ የፍተ ጥያቄዎች ምልክት ተመልክተውታል። ይህ የፍትህ ጥያቄ ምልክት ስለሆነ ሀውልቱ መነሳት አልነበረበትም። ፍትሁ መድበስበስ የሚፈልጉ ናቸው ሀውልቱን ያስነሱት ተብሎ ተቃውሞ ተነስቷል። በተለይ ደግሞ የኤፕስታይን ወንጀሎች እና ተጠርጣሪ ደንበኞቹ ዙሪያ ያለውን ግልጽነት በመጠየቅ ማለት ነው። በፎክስ ኒውስ ዘገባ መሰረት ይህ ክስተት በናሽናል ማል ታሪካዊና ምልከታዊ ቦታ ላይ በመከናወኑ ተጨማሪ ከፍተኛ የሆነ ውዝግብ አስነስቷል። በተጨማሪም ይህ ክስተት በ2024 የተካሄዱትን የትራምፕ ግድያ ሙከራዎች በፔኒሴልቪያ እና በፍሎሪዳ ተከትሎ የትራምፕ ደህንነትና የሲክሬት ሰርቪስ ቅልጥፍና ዙሪያ ያለውን ጥያቄዎች በጣም አጠናክሯል። ምክንያቱም ባለፈው በድጋሚ ትራምፕ ለፕሬዚዳንትነት ሊወዳደር ሲል ሁለት ቅዱስ ጊዜ ከዛም በላይ ነው። ከግድያ ሙከራ ያመለጠው ማለት ነው። ስለዚህ አሁንም በዋይት ሀውስ አጠገብ ሀውልትን ያህል ነገር መጥተው ሲያቆሙ ማንም አለማየቱ በደህንነቱ በሴክሬት ሰርቪስ ክልጥፍና ዙሪያ ከፍተኛ የሆነ ጥያቄን እና ውዝግብን አስነስቷል። ሌላው የትራምፕና ኤፕስታይን ግንኙነት ታሪክ እና የፖለቲካ ተጽዕኖን ስና ታሪካዊ አውዱ ዶናልድ ትራምፕ እንደ ጄፍሪ ኤፕስታይን በ198ዎቹ መጨረሻ ና በ1990ዎቹ በኒውዮርክ ና በፓልም ቢች ፍሎሪዳ ማህበራዊ ክበቦች ውስጥ ጓደኝነት እንደመሰረቱ ይነገራል በ ሁለት ደግሞ በማራላጎ ቤተመንግስት በተካሄደ ፓርቲ ላይ ሁለቱም በቪዲዮ ታይተዋል፣ በደስታ ሲወያዩ ሲያወሩ ጊዜያቸውን በደስታ ሲያሳልፉ ታይተዋል። በ2020 በኒውዮርክ መጽሔት ቃለ መጠይቅ ላይ ትራምፕ ስለ ኤፕስታይን ጥሩ ሰው እና በሴቶች ዘንድ ተወዳጅ ብሎ ገልጾት ነበረ። እናም እሱን ከ15 ዓመት በላይ አውቀዋለሁ ሲል ስለሱ ምስክርነትን ሰጥቷል። ነገር ግን ትራምፕ በ2004 ኤፕስታይን ከማራላጎ ክበብ በአግባቡ እንዳይመጣ እንደከለከለው ተናግሯል። ምክንያቱም በአንድ መረጃዎች መሰረት በማራላጎ ሰራተኞች ላይ ተገቢ ያልሆነ ባህሪ ወይ ደግሞ በሪል ስቴት ክርክር ነበረ ተብሏል። በ2019 ኤፕስታይን በእስር ቤት ሞቷል። ከዚያም ትራምፕ ከኤፕስታይን ጋር ቅርብ አልነበርኩም ሲል የተናገረው ግንኙነታቸው ልክ እንደ ተራ ማህበራዊ ግንኙነት አድርጎ ገልጿል ማለት ነው። የፖለቲካው ተጽዕኖ በጣም ነው የጋለው አሁን፣ በተለይ ሀውልቱ ከቆመ በኋላ የተነሱ ከትላንት ጀምሮ እየተነሱ ያሉ መረጃዎች ነገሩን ወዳልተፈለገ አቅጣጫ እየወሰዱት እንደሆነ እየታየ ነው። ሀልቱ በ2024ና በ2025 የኤፕስታይን ፋይሎች መፍታት ዙሪያ ያለውን ውዝግብ ነው ያጠናክረው። ምክንያቱም ዶናልድ ትራምፕ በዚህ ጉዳይ ላይ በጣም እንደሚሰራበትና ፍትህን እንደሚያሰፍን ተናግሮ ነበረ ማለት ነው። ይህም በሚጋ ደጋፊዎች መካከል ተስፋን ፈጥሯል። ነገር ግን በ2025 የጁላይ የኤፍቢአይ ሪፖርት ኤፕስታይን ራሱን በራሱ እንደገደልና የደንበኞቹ ዝርዝር እንደሌለው መደምደሙ በደጋፊዎቹ መካከል ቅሬታን አስነስቷል። በኤክስ ላይም ኤሎን መስክና ሌሎች ተጽዕኖ ፈጣሪዎች ደግሞ ይህንን ሽፋ ሲሉ ገልጸውታል። ሀውልቱ ይህንን ጉዳይ በማጉላት ተጨማሪ ክርክር ፈጥሯል። በተጨማሪም ይሄ ክስተት በ2024 የተካሄዱትን የትራምፕ ግድያ ሙከራዎችን በፔንሴልቪያና በፍሎሪዳ የነበረውን የግድያ ሙከራ የትራምፕን ደህንነትና ና የሲክሬት ሰርቪስ ቅልጥፍና ዙሪያ ከፍተኛ የሆነ ክርክርን እንዲሁም ስጋትን አስነስቷል ማለት ነው። ግን ዶናልድ ትራምፕ ይህን መረጃ እስካጠናከርንበት ጊዜ ድረስ ምንም አይነት ምላሽ አልሰጠም። እንደ 2018 የኢትዮጵያችን 2018 በእነሱ ደግሞ ሶስት ሴፕቴምበር ነው። ለዶናልድ ትራምፕ በተለይ ደግሞ ይሄ ወር በጣም አጣብቂኝ ውስጥ የገባበት ጊዜ ነው ማለት ነው። ከሰሞኑ ስብሰባ አንጻር በተለይ ደግሞ የዩክሬንና የሩሲያን ጦርነት ከማስቆም አንጻር እንደገና ደግሞ ሰሞኑን በእስራኤል በፍልስጤን በጋዛ ዙሪያ ባሉ ነገሮች ሁሉ ዶናልድ ትራምፕ ምንም የተመቸው አይመስልም። በጣም ስትረስፉል የሆነ ጊዜ እያሳለፈ እንደሆነ የውስጥ ምንጮችም እየተናገሩ ነው። ከዛ ደግሞ ይሄ ተጨማሪ ሲሆንበት 8 ዓመት ሊደፍነው ለተዘጋጀው ዶናልድ ትራምፕ በጣም ነገሮቹ አጣብቂኝ ውስጥ እያስገቡት እንደሆነ ማየት ተችሏል ማለት ነው። ዶናልድ ትራምፕ እንግዲህ ምን ያህል ቢናደድ እንደሆነ አላውቅም ጉዳይ ላይ ወጥቶ ኦፊሻሊ መግለጫ አልሰጥም ማለት ነው። ወደ ቤተሰቦቻችን በዚህ መረጃ ላይ ምን ሀሳብ አስተያየት አላችሁ? ይታጋሩን፣ ደስ ይለናል። በቀጣይ መረጃ እስከምንገናኝ ቸርቆዩልን